አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበሯችሁ ተመልካቾች ሰላም ናችሁ ወይ? ከነጋ አልሐምዱሊላህ እንደተለመደው እንግዲህ በአዲስ ቪዲዮ ማጨላቸኋለ። ሰብስክራይብ እና ላይክ እያደረጋችሁ ይህንን ቪዲዮ ትግስት አድርጋችሁ እስከመጨረሻው ተከታተሉ። ሰሞኑን እንግዲህ ኢትዮጵያኖችና የመንዎች በፈጠሩት ጸብ ምክንያት ኢትዮጵያኖች ከየመን እየተባረሩ በየጎዳናው፣ በየበረሃው፣ በየአገቱ፣ በየጫካው እየወደቁ ይገኛሉና ይህንን ቪዲዮ እስከመጨረሻው ካያችሁ ራሳችሁን ትታዘባላችሁ ማለት ነው። የመን እንግዲህ ኢትዮጵያኖች የሚኖሩበት አካባቢ ከአሁን በፊትና አሁን ምን ምን እንደሚመስሉ በነገራችን ላይ እውነት የመኒዎች በጣም በጣም ሲበዛ መልካምነታቸውን ያስመሰከሩ ደግነታቸውን ያስመሰከሩ ሰዎች ናቸው። በተለይ ለኢትዮጵያውያን ስደተኛ እና እንግዲህ ኢትዮጵያኖች ደግሞ በጣም ዓለምን እያነጋገረ ያለ ነገር ነው። በአሁኑ ሰዓት ሁሉም ሰው እየተቀባበለ ነው የኢትዮጵያኖችን ቪዲዮ ማለት ነው። ለምን ከአሁን በፊትም አሁንም እየተቀረጸ በሶሻል ሚዲያ የሚወሰድ የኢትዮጵያኖች ቪዲዮ በጣም ሁሉ ሰው እየተገረመ ነው። እውነት ይህ ሁላ ሕዝብ ከኢትዮጵያ ወጥቶ የመን የመኞች ደግሞ خلاص እሽራይኩም እና ንኩድ ምን የመን እንቱ ትጅሉሱ ሂና እያሉ ቪዲዮ እየዘሩ ነው። እና የመኔዎች እኛ ምና እኛ ገሩን እንደከገላችሁ እናንተ ኑ ቶሎ እና እዚህ ተከመጡ እንቀያየር እያሉ ነው። ምክንያቱም ኢትዮጵያኖች የመን ላይ ያሉ ሀበሻዎች ከመብዛታቸው የተነሳ ነው እንደዚህ እያሉ ያሉት ማለት ነው። አሁን እንግዲህ ይሄን ደላሎችም ስደተኞችም እዛው ሰራይ በለው የተከመጡ የኢትዮጵያ ልጆች የሚቀመጡበት ቦታ ግማሹ ግን አብዛኛው ኢትዮጵያ የሚቀመጥበት የየመን ውስጥ የተወሰነ ቦታ አለ፣ አራጎ ምናምን የሚባል ቦታ ነው። እና እንግዲህ እነዚህ ኢትዮጵያኖች እንደምታወት፣ አሁን ልቀቁና ወጡ ተብለው ካቸውን እየሰበሰቡ ምናምን እየወጡ ይገኛሉ። እንደምታወት እየነጎዱ ነው። ተመልከቱ ይህንን ቪዲዮ። ወላሂ ላዚ አሁን ይህንን ከዚች አካባቢ ከአንድ አካባቢ እነዚህ ኩላ ሀበሻዎች አሁን እንደዚህ ወጥተው ወዴት ነው የሚሄዱት? ተመልከቱ ወላሂ ላዚም እኔ በጣም ግርም ይለኛል። እና አሁን እንግዲህ ሁላ ሰው ወዴት ነው የሚሄደው? እውነት መንግስት ወደ ሀገር እንኳን የየመን መንግስት ራሱ ቢሸኛቸው የሚዘርጋቸው አይመስለኝም። እና ደግሞ ኬንዲያውን ምናምን በባለፈው ራሱ ብዙ ብዙ ሌላኖች የሚቀመጡበትን ቤት አቃጥለውባቸዋል። እንደምታዩት አመድ አመድ የሆነው በባለፈው አቃጥለውባቸው ነው። እና አሁን እንግዲህ ይህንን በተለቀው እየወጡ ነው። እነዚህ አካባቢ ደግሞ ይሄው ፀጥ ብሏል። እዚህ ጋ እንደምታዩት ለምን አሁን እየወጡ ስለሆነ ብዙም ሰው የለም። አሁን ትኩስ ቪዲዮ ነው ይህን በነገራችን ላይ እያችሁ አሁን አንዳንድ ሰዎች የመኔዎች ምናምን ናቸው፣ እንጂ ሀበሾቹ ልቅ ሙልጭ ብለው ወጥተዋል የሉም። ይሉ ሱብሃንአላህ፣ ባንድ ጊዜ በቀጠር አድርጎ እኮ አስወጣችሁ ልክ እንደ ኢትዮጵያ። አሁን እንግዲህ እጨታችን ላይ የመን ውስጥ ነው ያላችሁ፣ ባለፈው ቪዲዮ ተሰርቶበት። የመን ውስጥ እንግዲህ ከኢትዮጵያ ጋር ግዛ ማርግዛ ሰጠቅ የመን መጣ የመን ውስጥ ተማሪዎችም እንግዲህ አሁን ከነዚህ ከተባረሩ ስፖስት አንድ ወር፣ አሁን እቺ ሴት እቺ ሴት የምታሳልፈውን ስቃይ እስኪ ያሰብኩት ወለህ ለምን ቀኗ አደርሷል። ምናልባትም ቶሎ ወደ ሀገር ካላሳፈሯት ወደዚህ ሀገር እንኳን ዘመር ኖሯት ወደ ሳውዲ ትግባ ቢባል፣ ምክንያቱም ይሄ ወደዚህ ሀገር ወደ አረብ ወደ ሳውዲ ሲገቡ የሚጫኑት መኪና ልክ እንደ እንስሳ ልክ ልክ እንደ ቃል ባላችሁ ማው አደራርበው አደራርበው ስለሚጭኑት ቅድም እንዳያችሁት መኪና እንዴት ነው ብቻ። ሳውዲ ራሱ ትክፈል ይባል ሳውዲ ውስጥ የምትገባው በአለ ወይ እና የመን አይደለም ያረገዝኩት፣ ከኢትዮጵያ ነው ያረገዝኩት። ኢትዮጵያ እርግዘ እንግዲህ ሳታውቀው በባህር መታ ነው እዚህ ጋ የመን ማለት ነው። ልጅም ያቀፋሉ እዛው የወለዱ እርጉዞችም አሉ። ሌሎች ብቻሁን እነዚህ ሴቶች የሚያሳልፍ ስቃይና መከራ ከአሁን በኋላ አስቡት፣ በጣም ከባድ ነው ወላሂ እንግዲህ ይሄ ሁሉ የሚሆነው ለምንድነው? እንደው በአንድ አንድ ጥጋበኛ ምክንያት ሌላው ምስኪን እንደነዚህ ነፍሰ ጦር ሕፃናት የያዙ ምናምን ካላስ ይሰቃያሉ። ለምን አንድ ሰው ባጠፋው፣ አንድ ሁለት ሰዎች ወይንም አስር ሰዎች ባጠፋት፣ በሽ የሚቆጠር ሰው ይሰቃያል ማለት ነው። አንድ አንድ ሰዎች በፈጠሩት ግጭት ነው እንግዲህ አሁን ከየመን እየተባረሩ ያሉት እንጂ ከዛሬ ስንት አመቱ ኢትዮጵያውያን የመን አባሯቸው አያውቅም። በነገራችን ላይ የመኖች አባሯቸው አያውቁም። ከአሁን አሁን ግን ከቅርብ ጊዜ ወዲህ ነው በጣም እያባረሯቸው ያሉት፣ ከአመቱ ወዲህ ምናምን ራሳቸው ጸብ ስለሚፈጥሩ ምናምን ወደቀ ቁናወጡ ይባላሉ እና ህፃንም የያዙ አሉ። ይገርማል ወላሂ የእኛ ነገር የኢትዮጵያኖች ፈተና ግን ለምንድነው የበዛ? እውነት ያቸው አንገታቸው እነዚህ ሁሉ አሁን እንግዲህ ምናልባትም ኢትዮጵያ ከመቀር የትከተል የላደለቤት እየኖሩ አረብ ሀገር ካርሄር ብለው በጥጋብ ይሆናል የመጡት አብዛኛው አብዛኛው ግን ችግሮት አይደለም የሚመጣው ጥጋብ ነው እያባረረ የሚያመጣው አያቸው ምን እንደሚመስሉ እዚህ ጋር ደግሞ ይህ አንዲት ነፍሰ ጡር አለች እዛ ጋር አንዲት ነፍሰ ጡር አንዲት ልጅ የያዘች አይታችኋል አሁን ደግሞ እዚህ ጋር እንዲት ነፍሰ ጡር አለች አሁን እነዚህ ወደ የት ነው የሚሄዱት በእውነት ነው የምላችሁ ግን እኔ አንድ ነገር ደስ ብሎኛል ምን ደስ እንዳለኝ ታውቃላችሁ አሁን የመኔዎች እንደዚህ ግጭት ከፈጠሩ የባህር መንገድ ይዘጋል የሚል ተስፋ አለኝ። የባህር መንገድ ይዘጋል። ለምን የመኔዎች ስለሆኑ የሚያሳልፉት ሁሉ ነገር አስለን ባህሩንም፣ የሚያሳልፉት ከባህርም ከወጣችሁ በኋላ የመኔዎች ናቸው ወደ ሳኡዲ ሾፌር የሚሰሩት ይሄ መኪና ምናምን አስለን ሳኡዲ እንዲትገቡ የሚረዱት የመኔዎች ነበሩ። አሁን የመኔዎችና ኢትዮጵያኖች በዚህ ምክንያት ከተጣሉ የባህር መንገድ ይዘጋል የሚል ተስፋ አለኝ። እና እንደምታዋቸው እነዚህ ከሚኖሩበት ሸራ ወጥረው ከሚኖሩበት ቦታ ወጡ ተብለው አሁን ወጥተው ሜዲያ ላይ ነው ያሉት። ብሎ መሀር ሜዲያ ላይ እንደምታወጥቃቸውን ይዘዋል። የተወሰነ ምናምን የተወሰነ እቃ ይዘዋል። እና መህጃጣን የት ነው የምናወርቀው ያለ ነው፣ በረሃ ነው፣ ጫካ። አሁን እንግዲህ የሚበላ የለ የሚጠጣ የለ ምናምን እያለው ነው። አረፋቸው አትጠመጡም ነበረ። አው እዩ እዚህ ጋር እያስወጧቸው ይታያቸዋል። ይሄ የቅድሙ ቦታ ነው። አሁን ይሄ ቅድሙ ቦታ ነው። ጸጥ ብሏል አሁን። ለምን ከላስ የሉም እኮ ጥርግ አድርገው አስወጥተዋቸዋል። የመኖቹ ደግሞ ጦሩም ሰዎች ናቸው። ከነኳቸው ግን ማንም አይችላቸውም፣ ኃይለኛ ናቸው ብለዋል። ኃይለኛ ስለዚህ እየተራረጉ በዚህ መልኩ ሀገራቸውን ሰዲት እዛው ሁላችን እንደ ቤት እዚህ ጋር ተራራው ቆንጆ ቤት አለ ብስም እንደ ሲያምር እኔ ግን በቃ የሆነ የሆነ ማለት ነው ምን ልበላችሁ፣ ብቻውን የሆነ ቤት የብዙሪያውን ጫካ የሆነ ቤት እንዴት እንደም እንደም ነው ይሄ ከተማስ በሱ ስርስር ስርስር ያለ ቤት ይደስ